በ2030 ዓ ም ዓለማችን እጅግ አደገኛውን በሽታ ታስተናግዳለች ትለናለች። ጃፓናውያኑ ብቻ ሳይሆኑ በመላው ዓለም ላይ እሷን የሚያውቋት ሁሉ አዲሷ ባባ ቫንጋ የሚል ስያሜ የሰጧት ጃፓናዊቷ ራዮ ታትሱኪ። ምን ያህሎቻችሁ ይህንን መረጃ ሰምታችሁታል? ካልሰማችሁት አብረን እንሰማዋለን። አብራችሁ ይቆዩ። የምንገኘው በተለዋጭ ቻናላችን በወርቅ አፈራው ሁለት ላይ ነው። ይህንን ቻናል ከዋናው ቻናል በይዘት መለየት አስፈላጊ ሆኖ በመገኘቱና ብዙዎችም ያንን አስተያየት ስለሰጡ ከዛሬ ጀምሮ ከዛሬ ጀምሮ እጅግ ወቅታዊ የሆኑ የዓለማችንን መረጃዎች ወደ እናንተ የማደርስ ይሆናል። ስለሆነም ለቻናሉ አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ፕሮግራሙን ሲጀምሩ ላይክ ማድረግ እንዳትዘነጉ ሀሳብም ካላችሁ በሀሳብ መስጫው ሳጥን ውስጥ እንድታስቀምጡልኝ ማስታወስ እፈልጋለሁ። እርግጠኛ ነኝ በቤተኝነታችሁ ትዘልቃላችሁ። አሁን ቀጥታ ወደ ራዮ ታተሱኪ እጅግ አስደንጋጭ መረጃ ልውሰዳቸው። የራዮ አስደንጋጭ ትንበያ ዓለምን እያሸበረ ነው። በእርግጥ የተናገረችው ይደርሳል? ለምን አዲሷ ባባ ቫንጋ የሚል ስም ተሰጣት? በመረጃው ውስጥ የተካተተ ነው። እስከ ፕሮግራሙ ፍጻሜ አብራችሁ የሆናችሁ ከተከታተላችሁ መልሱን ታገኙታላችሁ። ቀጥታ ወደ መረጃው አልፋለሁ። ራዮ ታትሱኪ ትባላለች፣ ጃፓናዊት ናት። አዲሲቷ ባባ ቫንጋ ይሏታል። አስቂኝ ስዕሎች ባለሙያነትም ትታወቃለች። አሁን የገነነችው ግን ነገ የሚሆነውን አስቀድማ በማውቋና በመናገሯ ነው። ታትሱኪ 2020 የምታስታውሰው በሀዘን ስሜት ውስጥ ተውጣ ነው ሆስፒታሎችን ያጣበበው ከሰባት ሚሊዮን በላይ ለሆኑ ሰዎች ሞት ምክንያት የሆነው የዓለማችንን በርካታ ሀገራት በሮች አዘግቶ የነበረው እንዲሁም ደግሞ ብዙዎችን በተዘጋው በር ውስጥ ያነፋፈቀው አውራ ጉንፋን የተከሰተው በዛ ጊዜ ነበር። ታትሱኪን ሐዘን ስሜት ውስጥ ያከተታት መጥፎ ትዝታ ብቻ አይደለም፣ አውራ ጉንፋኑ አስር ዓመታትን አስቆጥሮ እንደገና ዳግም መከሰቱ እንጂ። ይህኛው ይብሳል ባይነች። ይህኛው ይብሳል ማለቷ የ2030 አውራ ጉንፋን ከዚህ በፊት ከተመለከትነው የ2020 አውራ ጉንፋን ይብሳል ዋይነች። እና ከዚህ እውነት ላይ ተነስተን 2030 ላይ የሚከሰተው አውራ ጉንፋን እውነት ከሆነ ለወሬ ነጋሪ እንኳን የሚተርፍ ሰው አይኖርም ወደሚለው መደምደሚያ እንድንጓዝ እንገደዳለን ማለት ነው። እንግዲህ ጃፓናውያኑ ብቻ ሳይሆኑ በመላው ዓለም የሚያውቃት ሁሉ ያምናውታል። እንደ ባባ ቫንጋ ትንባያዋ መሬት ጠብ አይልም ባዮች ናቸው። ማስረጃ ሲባሉ የሚከተለውን ነው የሚዘረዝሩት። ታትሱኪ አውራ ጉንፋኑ ከመከሰቱ በፊት የማይታወቅ ወረርሽኝ ይከሰታል ብላ ተንቢያ ነበር፣ ተከሰቷል፣ እንደ ብዙዎች እምነት ማለት ነው። እንደ ኢኮኖሚክ ታይምስ ዘገባ ከሆነ አዲሲቷ ባባቫንጋ ቫንጋ ማርሽ ትራንና ጉጃራትን ጨምሮ በበርካታ የህንድ ከተሞች ስለሚከሰተው አደገኛ በሽታ አውራ ጉንፋን ተናግራ የተነበየችው ሆኖላታል። ባለፈው ወር ራዮ ታትሱኪ በጃፓን ስለሚከሰተው አደጋና መክሰፍት ቀድማ ተናገረች። ቱሪስቶች ወጥነው የነበሩትን ጉዞቸውን ሰረዙ። ሴትየዋ እውነት ትናገራለች። ማን በፈቃደኝነት ሰለባ ለመሆን ይንቀዠቀዣል? በራሱ እጅ ሞትን ይጠራል አሉ። ጥሩ ገምተዋል። ያን ያህል የከፋ አደጋን ባያስከትልም በሬክተር ስኬል መለኪያ መሰረት 5.9 ያስመዘገበ የመሬት መናወጥ ይዙ ደሴቶች ላይ ተከሰተ። ያን ተከትሎ 50 ሴንቲሜትር ከፍታ ያለው ሞገድ አዘል ሱናሚ ጃፓንን አናወጣት። ጃፓናዊቷ አተንባይ እውነትም ታውቃለች። ምስክርነትን ከብዞች አገኘች። ራዮ ታትስኪ በሀገሯ ዜጎች ዘንድ ብቻ ሳይሆን በመላው ዓለም ህዝቦች ዘንድ ከፍተኛ እውቅናን ያገኘችው እንደ አውሮፓውያን አቆጣጠር በ1999 ዓመተ ምህረት ባሳተመችውና ዘ ፊውቸር አይ ሶው የሚል ርዕስ በሰጠችው መጽሐፏ ውስጥ ስለወደፊቱ ጊዜ የተናገረችባቸው ትንባያዎች እውነት ሆነው ከተገኙ በኋላ ነው በመጽሐፉ እውቅናን እና ክብርን ያገኘችው ጃፓናዊቷ ባባ ቫንጋ እንደ አውሮፓውያን አቆጣጠር በ2021 ዓ ም አሻሽ ላይ የጻፈችውን ዘ ፊውቸር አይሶ ለአንባቢያን አቀረበች። በ2025 ዓ ም ይከሰታሉ ያለቻቸውን የዓለም እውነቶች አካታበት ነበር። የዓለም ጥፋቶች በሚል ይስተካከል የሚሉ አስተያየት ሰጪዎችም አልጠፉም። ሙሉ በሙሉ ሊባል በሚችል መልኩ ትንበያዎቿ ሰመሩላት። ዝናዋ ይበልጥ ናኘ፣ ዓለምን አደረሰ። ይህቺ ታምረኛ ሴት በ2030 ዓ.ም እንደ አውሮፓውያን አቆጣጠር ማለት ነው ዓለማችን ላይ ይከሰታል ያለችው አደገኛ በሽታ ከአውራ ጉንፋን ጋር ተመሳሳይነት አለው። ያምኗታልና ብዙዎች ጭንቀት ውስጥ ገብተዋል። በቀጣዩ የጁላይ ሐምሌ ወር ለእረፍት ወደ ጃፓን ለመሄድ ቀነቀጠሮ ይዘው የነበሩ በርካታ ተጓዦች የጉዞ ቀናቸውን ቀይረዋል። ሙሉ በሙሉ የሰረዙም አሉ። ጃፓናዊቷ አባባ ቫንጋ በዚህ ደረጃ ተጽዕኖ አሳድራባቸዋለች ማለት ነው። ሚስተር ዩንቹን ሚንክ መቀመጫውን ሆንግ ኮንግ ውስጥ ያደረገው የጉዞ ወኪል ድርጅት ደብሊው ደብሊው ፒኬጂ ማኔጂንግ ዳይሬክተር ናቸው። ባለፈው የፋሲካ በዓል ወደ ጃፓን ለመጓዝ ትኬት ከቆረጡ መንገደኞች መሃል ሃምሳ ከመቶ ጉዛቸውን እንደሰረዙ ነው የተናገሩት። የዳይሬክተሩ ስጋት የተከሰተው እውነት ብቻ አይደለም፣ በቀጣዮቹ ሁለት ወራትም ችግሩ ተባብሶ እንደሚቀጥል እምነታቸው ነው። ሆንግ ኮንግን ጨምሮ ከተለያዩ የቻይና ግዛቶች ወደ ጃፓን የሚጓዘው ቱሪስት ቁጥር ቀላል አይደለም። ጃፓን ከሚጎበኛ ቱሪስቶች በዓለም አቀፍ ደረጃ የሁለተኝነትን ደረጃ የያዙት ቻይናውያኑ እንደሆኑ ትመሰክራለች። ምን ዋጋ አለው? የጉዞ እቅዳቸውን እየሰረዙባት ነው። ተጽዕኖ በዚህ ብቻ ቢያበቃ መልካም፣ ነገር ግን በዚህ ብቻ አላበቃም። የታይላንድ እና የቪየትናም ማህበራዊ ሚዲያዎችም በማስጠንቀቂያ አዘል የታትሱኪ ትንበያዎች ስለተጨናነቁ ወደ ጃፓን ለመጓዝ እቅድ ይዘው የነበሩ ወይም ደግሞ በነበሩ ተጓዦች ላይ ተጽዕኖ ፈጥሯል። ይህን ሁኔታ በዝምታ ማለፍ ያልፈለጉት የጃፓን ባለስልጣናት ከበድ ያሉ ይፋዊ መግለጫዎችን ለማውጣት ተገደዋል። የታትሱኪ ትንበያም ሲያጣጥሉ ሳይንሳዊ ያልሆነ ወሬና አሉባልታ ብለውታል ኃላፊነት በጎደላቸው ማህበራዊ ሚዲያዎች ላይ ሳይንሳዊ ያልሆነ ወሬና ሉባልታ ሲሰራጭ ቱሪዝሙ ይጎዳል ያሉት የሚያጊ ከተማ አስተዳደር ዩሺሂሮ ሙራይ ለመንገደኞችም መልእክት ማስተላለፋቸው አልቀረም። እንደ አስተዳዳሪነታቸው ጭንቀት ውስጥ ቢገቡ አይፈረድባቸውም። ምክንያቱም ብዙዎቹ መንገደኞች አሁንም ድረስ ጉዟቸውን እየሰረዙ ስለሆነ ምንም የሚያስጨንቃችሁና የሚያሳስባችው ነገር የለም። መንገደኞች አሉባልቷን ዋጋ ሳይሰጡት በጃፓን ጉብኝታቸው እንደሚቀጥሉ ተስፋ አለኝ። እሳቸው ይህን ይበሉ እንጂ ባለሥልጣኑ ይህን ይበል እንጂ አንድም መንገደኛ የጃፓናዊቷን ባባ ቫንጋ ትንበያ እየሰማ ወደ ጃፓን ለመሄድ አልደፈረም፣ አልፈለገም። ተጽዕኖ ፈጣሪዋ ታትስኪ ትንበያቸው ከሰመሩላት ትንበያዎች መሀል የፍሪዲ ሜርኩሪ ድንገተኛ ሕልፈት፣ የለልት ዲያና ሞት እና የጃፓን ከተማዋ ኮቤ የመሬት መንቀጥቀጥ ላብነት ይጠቀሱለታል። እነዚህን ሶስት እውነታዎች ቀድማ ተናግራለች፣ ከአመታት በፊት ተንበያለች። ስለዚህ ትንበያዋ መሬት ጠብ ሳይል ሶስቱም እውን ሆነውላታል። ስለዚህ ይችን ሴት አዋቂ ብንላት ምንድን ነው ውሸተኛ የሚያስብለን ሲሉ የሚከራከሩን ወገኖች አልጠፉም። በቅም ደግሞ ብዙዎች በቪዲዮ በፕሪንቲንግ ሚዲያው ላይ ለጃፓናዊቷ ባባቫንጋ ያላቸውን አድናቆት ያላቸውን ከበሬታ ገልጸውላታል። እና እዚህ ጋር ግን የእነሱ ተቃራኒዎች ደግሞ የሚያነሱት ነገር አለ። ምን ታካብዳላችሁ? ባባቫንጋም ትሆን ቡልጋሪያዊቷ ባባቫንጋም ትሆን ጃፓናዊቷ ባባቫንጋ እንዲሁም ደግሞ ከዛ በፊት የነበሩት ኖስትራዳመስ ጠንቋዮች ናቸው። ስለዚህ ለጠንቋይ ይህን ያህል ማካበድ ምን ያስፈልጋል ሲሉ ይከራከራሉ። የእነሱ ተቃራኞዎች ደግሞ ይህ ከፈጣሪ የሚሰጥ ችሎታ ነው፣ ከፈጣሪ የሚሰጥ ምርቃት ነው። ስለዚህ እነዚህ ሰዎች ከፈጣሪ በተሰጣቸው ስጦታ ፈጣሪ በተሰጣቸው ችሎታ አማካኝነት ያንን ጸጋ በመጠቀም ለዓለም ሕዝብ ወደፊት የሚሆነውን ነገር ይናገራሉ። ስለዚህ በድላችሁ ቀንታችሁ ከሆነ አርፋችሁ ቁጭ በሉ፣ ይሄ ጥንቆላ አይደለም ብለው ይከራከራሉ። እኛ እዚህ ላይ አስተያየት አንሰጥም። የእኛን ኮሜንት ወይም ደግሞ አስተያየት መስጠት አስፈላጊም አይደለምም። ልዩነቱን እያከበርም በመረጃው ብቻ እንቀጥላለን ማለት ነው እንግዲህ ተጽዕኖ ፈጣሪዋ ታትስኪ ትንበያቸው ከሰማራላ ከሰመር ሁለት ትንበያዎች መካከል የተወሰኑትን እነግራችኋለሁ። እነዛ እውነት ሆነው ላትና ይህን እውነት ይዘን እንግዲህ ወደ 2030ው አሁን እሷ ያለችውና ዓለምን በጣም እያነጋገረ ዓለምን በጣም እያሸበረ ወዳለው ትንበያ ነው የምናመረው። በነገራችን ላይ ብዙ ሚዲያዎች፣ በርካታ ሚዲያዎች ዴይሊ ሜልን ጨምሮ በዚች ጃፓናዊት ባባ ቫንጋ ላይ ብዙ ዘገባዎችን ይዘው እየወጡ ነው። ስለ 2030 አስደንጋጭ አሸባሪ ትንበያም ብዙ እያሉ ነው። ከሰሞኑ ማለት ነው እና ወደ 2030 ትንበያዋ ስንመጣ እንግዲህ አምነን መቀበል ከሚከብደን እውነት ጋር እንፋተታለን ማለት ነው። ማመን ያለ ማመን የኛ ፋንታ ነው። ቢሆንም ከዚህ ቀደም የተናገረችው እውን ሆነዋልና ፍርሃት ውስጣችን ሊያረዳው ይችላል። ምክንያቱም ከዚህ በፊት የተናገረችው እውነት ሆኗል። ስለዚህ አሁንም ደግሞ የተነበየችው የተናገረችው ነገር እውነት የማይሆንበት ምክንያት የለም የሚል ድምዳሜ ላይ የምንደርስ ከሆነ ሰዎች ነንና ልባችን በፍርሃት መራድም አይቀርም። ምክንያቱም 2020 ላይ አውራ ጉንፋኑ በዓለም አቀፍ ደረጃ የፈጠረውን ተጽዕኖ ተመልክተነዋል። የፈጠረውን ጉዳት አይተነዋል። ብዙ ቤቶች ተዘግተዋል። ብዙ ሰዎች ሞተዋል። ብዙዎች ወላጅ አልባ ሆነዋል። ብዙዎች ደግሞ ከቤተሰቦቻቸው ተለይተዋል። ስለዚህ በኢኮኖሚው ላይ ያደረሰውን ጉዳትና ተጽዕኖ ስንመለከት በእርግጥ ከዛ ይከፋ ወረሽኝ ከዛ ይከፋ በሽታ 2030 ላይ ዓለማችን በእርግጥ የምታስተናግድ ከሆነ የማንፈራበት የማንሸበርበት ምንም ምክንያት የለም። ይሄ የብዙ ሰዎች የጋራ ጥያቄ ነው እንግዲህ። የ2030 አውራ ጉንፋን ከ2020 ይከፋል ነው ያለችው። ለንጽጽር የ2020ውን ማስታወስ ግድላል ማለት ነው። በነገራችን ላይ እንግዲህ አውራ ጉንፋን ስል ምን እያልኩ እንደሆነ ይገባችኋል። ቀጥታ መጥራት እኛ ሀገር ውስጥ ጥያቄ ምልክቱ ስለሚያስከትት ስለሆነ ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። ስለዚህ ወደ 2020 ትውስታ ስንመለስ የምናገኘው እውነታ የሚከተለው ነው ማለት ነው። በቻይናዋ ውሃን ግዛት የተቀሰቀሰውና ወደ ተለያዩ የዓለም ሀገራት የዛምተው አውራ ጉንፋን እንዴት ከእንስሳት ወደ ሰዎች እንደተላለፈ ለማወቅ ተመራማሪዎች ከባድ ጥናት ማድረጋቸውን ሚዲያዎች እንደነገሩን የምናስታውሰው ነው። ሁላችንም በዚያን ሰዓት ላይ እንግዲህ ሚዲያው ጠቅላላ ያውራ የነበረው ስለተከሰተው አውራ ጉንፋን ስለነበረ ያንን ትዝታ ብዙዎቻችን እናስታውሰዋለን የሚል እምነት አለኝ። እንግዲህ ያለው መላምት ምንድነው? አውራ ጉንፋኑ ብቻ በቻይና ጫካ ውስጥ እንጥብጣቢ ፈሳሽ በራሪ ነፍሳትን ወደሚመገሙ ስራ ተላልፎ በመጨረሻ ወደ ዱር እንስሳት ዛምቷል የሚል ነው። የተሰጠው መላምት ያ ነበረ። ምክንያቱ ምንም ይሆን ምን፣ በ229 ሀገራት ልብ አድርጎ ቀላል ሀገራት ቁጥር አይደለም። በ229 ሀገራት 74 ሚሊዮን 753890 ኬዞች ተመዝግበው ከነዚህ ውስጥ የዳኑት ድነው 7 ሚሊዮን 10681 ሰዎች እንደሞቱ ይፋ ሆኗል። ቀላል ቁጥር አይደለም። በተጠቀሰው የጊዜ ገደብ ውስጥ ይህን ያህል ሕዝብ አለም አቀፍ ደረጃ ማጣት ትልቅ ይሰራ ነው። ኢኮኖሚውም አብሮ መታየት መቻል አለበትና በሽታው ተከስቶ በነበረበት ሰዓት ላይ ሁሉም ቦታ ላይ ሎክዳውን ሆኖ ነበረ። ስለዚህ ስራ የለም እንቅስቃሴ የለም። ስለዚህ ኢኮኖሚው እጅግ በጣም የሚያስፈራ ሁኔታ ነው የተመታው። ይህ እስከ ኤፕሪል 132024 ዓ.ም የተመዘገበው ነው። እንግዲህ በዝርዝር እንመለከተዋለን። እንግዲህ በዝርዝር ስንመለከተው የሚከተለው እውነት ላይ እንደርሳለን ማለት ነው በዛን ወቅት በአሜሪካ በአውራ ጉንፋኖ የተያዙ ሰዎች ቁጥር 100፣ ልብ አድርጉ። እንግዲህ በብዙ ነገሮች ሀያልነች የምትባለው አሜሪካ 111 ሚሊዮን 820082 ሲሆን የተያዙ ሰዎች ቁጥር ማለት ነው። 1219487 ሰዎች ሞተው 109 ሚሊዮን 814428 ሰዎች አገግመዋል። ቀላል ቁጥር አይደለም። ኢኮኖሚውን አብራችሁ እያሰባችሁ። እዚህ ላይ ግን አንድ ነገር ማንሳት ፈልጋለሁ ስለ አውራ ጉንፋኑ ከነሳን አይቀርና ብዙዎቻችሁ እንግዲህ እንደምታስታውሱት የአውራ ጉንፋን በተከሰተበት ሰዓት ብዙዎች በዓለም አቀፍ ደረጃ ስጋት ገብቷቸው የነበረው ኢትዮጵያን ጨምሮ ለአፍሪካውያን ሀገራት ነበረ። ምክንያቱም እንደሚታወቀው የአፍሪካውያን ሀገራት ኑሮ ይታወቃል። በሽታ ደግሞ በባህሪው ተፋፍጎ መኖርን አይፈልግም። ስለዚህ አፍሪካውያን በተለይም ደግሞ ኢትዮጵያውያኖች እንደ ዝንብ ይረግፋሉ ብለው ብዙዎች ብዙዎች ሰቆቃዊ ሟርትን አሟርተው ነበረ። ውጤቱ ግን የተገላቢጦሽ ነው የሆነው። በእርግጥ ኢትዮጵያ ውስጥ አውራ ጉንፋኑ ከተከሰተበት ጊዜ ጀምሮ ሰዎች አልሞቱም አላልንም። ሞተዋል፣ ሰዎች ተጎድተዋል፣ ኢኮኖሚውም ተጎድተዋል። ነገር ግን እንደታሰበውና እንደተገመጠው በተለይም ደግሞ ከአውሮፓውያኑና ከነ አሜሪካ ጋር በንፅፅር የተሻለ ህይወት ይኖራሉ ከተባሉ ጋር በንፅፅር አነጻጽረው ብዙዎች ይጎዳሉ ብለው እንደተነበዩት አልሆነም የበለጠ ሞት ብዙዎችን ያረገፈው በአውሮፓ በአሜሪካ በነ ብራዚል በነ ህንድ ውስጥ እንደነበረ የቅርብ ጊዜ ትዝታችን ነው ስለዚህ ከዚህ እውነት ላይ በመነሳት ብዙዎች ይሄ የፈጣሪ ቁጣ ነው ሲሉ የራሳቸውን አስተያየት ሰጥተዋል። አሁን እዛ ላይ የፍጣሪ ቁጣ ነው አይደለም የሚለው ላይ ገብተን ዳኝነት ለመስጠት አይደለም። ነገር ግን ቁጥሩን ስንመለከት አብዛኛው ሰው የተጎዳው አፍሪካ ውስጥ ሳይሆን ከአፍሪካ ውጭ እንደሆነ የምንደርስበት እውነት አለ ማለት ነው። በዚህ መሰረት እንግዲህ የአሜሪካን አይተናል። በህንድ 4535393 ሰዎች ተያዙ አምስት መቶ ሰባ ሰዎች ሞቱ። የገገሙት ቁጥር አልተመዘገበም። ፈረንሳይ ጋር ስንመጣ 40 ሚሊዮን 158560 ሰዎች ተያዙ። 167642 ሰዎች ሞቱ። 39970918 ሰዎች አገገሙ። ጀርመን 38828995 ሰዎች ተያዙ 183,027 ሰዎች ሞቱ። 38 ሚሊዮን 240,600 ሰዎች አገገሙ። ብራዚል ጋር ስንመጣ 38 ሚሊዮን 743,918 ሰዎች ተያዙ። 711,380 ሰዎች ሞቱ። 36,249,161 ሰዎች አገገሙ። ጃፓን ጋር ስንመጣ 33 ሚሊዮን 833572 ሰዎች ተያዙ። 74694 ሰዎች ሞቱ። የገገሙ ቁጥር አልተቀመጠም ወይም ደግሞ አሃዙ ላይ አልሰፈረም። እንግዲህ ከላይ ለማሳያነት የተጠቀመበት መረጃ ስታትስቲካዊ መረጃዎችን ንፊያ ከሚያደርገው ወርልዶም ሜተር የተገኘ ነው። ይህንን ማሳወቅ እፈልጋለሁ። እንግዲህ ከሞት አሃዙ እውነት ላይ ተነስተን ማለት ነው የ2030 ውን ትንበያ ቢያስበረግገን ፍጹም ሊፈረድብን አይገባም ማለት ነው። መጪው ጊዜ ከዚህ የከፋ እውነትን ካስተናገደ ወሬ ነጋሪም አይኖርም ማለት ነው። ምክንያቱም አሃዙን ያለ ምክንያት አላቀረብኩትም እና አሃዙን ቶታል ድምሩን ስንመለከተው በጣም በርካታ ሰዎች በአውራ ጉንፋኑ ነው የተነሳ በተወሰኑ አመታት ውስጥ እንደሞቱ ኢኮኖሚም ደግሞ በዛን ያህል ደረጃ እንደተጎዳ ማስረጃ በማቅረብ መነጋገር ይቻላል። ስለዚህ ፈጣሪ ከእንዲህ አይነቱ መክሰፍት እንዲጠብቀን እየለመንን መረጃችንን በዚሁ እናጠናቅቃለን። እንግዲህ ከዚህ በኋላ እንዳልኳችሁ በዚህ በአዲሱ ወይም ደግሞ በተለዋጩ ቻናላችን ላይ እንዲህ አይነት በጣም ወቅታዊ የሆኑ መረጃዎችን ማደርሳችሁ ነው የሚሆነው። ስለዚህ እነዚህ ወቅታዊ መረጃዎች ትኩስ መረጃዎች ወደ እናንተ ይደርሱ ዘንድ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ሰብስክራይብ ካደረጋችሁ መረጃዎች በለቀቁ ቁጥር ኖቲፊኬሽን እናንተ ጋር ይደርሳል። መረጃ እንደተለቀቀ መስረጃ ይሆናችኋል ማለት ነው። ስለዚህ እርግጠኛ ነኝ በዚህ ቻናልም ላይ እንደምታበረታቱኝ፣ ከጎኔ እንደምትሆኑ በቀጣይ በሌላ ወቅታዊ መረጃ የምንገናኝ ይሆናል እስከዛው ግን በያላችሁበት ሰላም